እድግ ይበሉልን ጋሼ፣ እድግ ይበሉልን። መልሰናል አንዱ ዓለም ከእስር ሊፈታ እንደሆነ መረጃዎች እየደረሱ ነው የሚገኙት። አንዱ ዓለም እንዴት ከእስር ይፈታል የሚሉ ደግሞ ብዙ ተቃውሞችም አሉ። እስቲ አብረን እንከታተል። ፍርድ ቤት ወይም ፖሊስ አንዱ አለም ጎሳ ሊለቀው እንደሚችል የፖሊስ ምንጮች ነግረውናል። ምርመራውን የያዘው ቡድን አንዱ አለም ቀነኒ አዱኛን ገፍትሮ ለጣለ ወይም ደግሞ ስለ መግደሉ የሚያረጋግጥ ማስረጃዎችን ማግኘት አልቻልኩም እያለ ነው እንግዲህ የቀጣዩ ቀጠሮ እስከሚደርስ ድረስ አንድ ነገር ካላገኘ በስተቀረ አንዱ አለም የሚለቀቅበት እድል ከፍተኛ እንደሆነ ነው የፖሊስ ምንጮች የነገሩ ነው። በዚህ ጊዜ እንግዲህ እየጠበቀ ያለው የምንጣፉ የፎረንሲክ ምርመራ ውጤትና ሌሎች ፖሊስ አሰባሰባቸዋል ያላቸው ማስረጃዎች ናቸው። እቺ ልጅ መቼ ራሷን አጠፋች ካለን እጅግ በጣም የሚሰቀጥ ነገር ነው። ብቻ የዚች ልጅ ደመከንቱ እንዳይሆን ግለሰቡ በቁጥጥር ስር ውሏል። ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨው ግለሰብ በቁጥጥር ስር አውሎ በምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታውቋል። ፖሊስ ግለሰቡ ሚሊዮን ድሪባ የሚባል እንደሆነና በተለያዩ ማህበራዊ ሚዲያዎች ላይ በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎች ቅሬታቸውን እያነሱበት እንደሆነ ገልጿል። ከሚያነሷቸው ቅሬታዎች ባሻገር በኢትዮጵያ የወንጀል ሕግ ጸያፍ ወይንም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል ብሏል። አሁን እንግዲህ ልጁ ድርጊቱ ይህንን ይመስል ነበር። ከማህበረሰባችን እጅግ በጣም ያፈነገጡ ድርጊቶችን ነው የሚሰራው። በነገራችን ላይ ቲክቶክ ራሱ ራሱን የቻለ በሽታ ነው የምሬ ነው የምላቸው ራሱን የቻለ በሽታ ነው ቲክቶክ ራሱ እንደዚህ የሴቶችን ጡት መያዣ አድርጎ አሁን ሙዙን እዛ ውስጥ እንዳይከት ብቻ ኧረ እባክህ እባክህ ሰው ግን እንዲህ ኮንፊደንስ ኬት ነው የሚያመጣው ይህ ኮንፊደንስ ወይ ኬት ነው የሚመጣው እንዴት ነው ራሳችን ላይ እንዴት ብንሰራ ነው በዚህ አይነት ኮንፊደንስ የምናመጣው? እንዲህ ስግጥ ብለ ምንም ነገር እንዳልተፈጠረ እንዲህ በቃ ምንም እንዳልተፈጠረ ስግጥ ብለ እንደዚህ መስራት ይቻላል እንዴ? እንዲ ይቻላል እንዴ? እንዲቻላል? እሺ፣ እኔ ሌላ ነገር አልላችሁም። እንደዚህ አይነት ትውልድ ውስጥ እንግዲህ ያለ ነው። ቲክቶክ የማይሰራ ስልክ ፈልጉልኝ። የምሬን ነው የምላቸው። ቲክቶክ የማይሰራ ስልክ ፈልጉልኝ። ምንድን ነህ? ሰው ነህ ወይስ ምንድን ነህ? እስቲ የሆነ ቪዲዮ ላሳያችሁ። ይሄ ቪዲዮ ከተለቀቀ በኋላ የሆነ ሰው ደግሞ የሆነ ነገር ተናግሮ ነበር። የሆሳና በዓል የሚባለው ይሄ ነው ይመስለኛል። እና በዚህ በዓል ላይ የሆነ ሰው ደግሞ የሆነ ነገር አውርቶ ነበር። ምንድን ነው ያወራው? የሆሳና እለት አህያዋ የተሸከመችውን አታቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃ እና ግርግር አምሯት ወጣች። ስትቀጠቀጥ ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ የዘመሩልኝ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም አንተ ላይ ያለው ላይ ነበረ እሱ ስትል ይቀራል ማለት እሱ ሲኖርህ ብቻ ነው፣ እሱ ሲኖር ብቻ ነው ያ ነገርን ይቀጥላል። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት እኔ ብቻ አነጋገሩ ምንም ነገር ነው ያልገባኝ። ምን ሊሉ ፈልጎ ነው አሁን ኤግዛምፕሉ፣ ማንን ለመንካት ነው ነው ምን አይነት መልእክት እያስተላለፉ ነው የሚለው እጅግ በጣም ግራ ገብቶኝ ነበር። ብቻ ጠቅላይ ሚኒስትራችን ይመቻችሁ። ኢትዮጵያ በአያ ብዛት ዓለምን እየመራች ትገኛለች። በዓለም ላይ እንግዲህ ሀምሳ ሚሊዮን አህዮች አሉ ተብሎ ይገመታል። በዚህም እንግዲህ ኢትዮጵያ ውስጥ አስር ሚሊዮን ስድስት መቶ ሺህ አህዮች አሉ። በዚህም እንግዲህ በዓለም አንደኛ ሆናለች በአህዮች ብዛት። እንዴ፣ ምንድን ነው ከአንዳንድ ሰዎች ጋር ቆጥረው ነው እንዴ? ከሰዎችም እየደባለቁ ነው የቆጠሩት? ሰው በስንት ነገር ይሽቀዳደማልኛ ኮሜንት ላይ ሱሪ ለበሽ ሱሪ ለበሽ ትላላችሁ። ብዙ አናቸው ወሬ ብቻ ናችሁ። አያራች ከጎኔ ካላችሁት ሰዎች ራሱ የራሴ ጓደኞች የራሴ ፋሚሊ ሆናችሁ እንጂ እስኪ ኢንሰርተሽ ኢንተ መልሽልን እንኳን አትሉ። መጣችሁ ግን ምንድነው የምትሉ አስሬ ሱሪ ለበሽ ሱሪ እለብሳለሁ። ገራ ቁምጣም እለብሳለሁ። አይመለከታችሁ። መሳቅ ነው አመሌ። አልረሳ በነገር በወሬ አናፈመስም ሰላም። ነቢዩ ሙሐመድ የመጨረሻ ነቢያችን እሳክ ማለት ነው ሙስሊም

እሺ ነገ ያሰግደኛል። አሰግደሃለሁ፣ ወላይ ወላይ አሰግደሃለሁ እ የትባል ሱሩ ሰጣለን ታፈጠራለህ። ቁራን ቁራን ብቻ እዛው

ሰደቃ እኮ ገንዘብ ብቻ አቆርጥ ምክር እራሱ ሰደቃ ነው። አዎ ሰደቃ ነው። አዎ አዎ። ማጣት ግን አይኑ ይውጣ። ማጣት አይኑ እኛ በችግራቸው ላይ የሆነ ፈር ለመሆን አንሞክር፣ ፕሊዝ። እሴቶች አስሰጋገድ ብላ ደግሞ የሆነች ልጅ ደግሞ ቪዲዮ ልካልኝ ነበር። ምን አይነት ቪዲዮ ነው የላከችልኝ። ልጅ ሰፋ ብታስተካክል እሺ። ጀመረች

እሺ የጠገቡለት፣ ምንድን ነው የሚባለው? ለራሳቸው ራሳቸው በልቶ የሚያድሩ ልጆች አይመስሉም። እስቲ ለራሳችሁ ብሉ፣ እስቲ ነገር እዩ። ብሩ ውስጥ መጀመሪያ ብሉት። ይሄንም በቃ አሁን ህዝቡ ጠግቧል ብላችሁ መንግስት ልታስነሱብን ነው። እናንተ ችግር አለባችሁ እኮ እናንተ ችግር አለባችሁ የምንለው ናዚህ ነው። ኑሮ አልገና አልወደደም እንዴ? እንዴት ወደደ ኑሮ ኑሮ ወደደ እንዴት እንላለን? ወይ ጥሩ ተናገር ወይም ዝም በል። እኛ ኮድሮች የአምቧይ ፍሬ አለቻ አወቃችኋት? ሲ ተቆርጣ ምናምን የምንወራወረው በእሷ ነበር እኮ የምንጫወቶ። በዚህን ታይም ደግሞ ይሄ ትውልድ በእንቁላል ጀምሯል በእንቁላል ፈጣሪ ሆይ፣ የእባብ ነው በለኝ፣ የእባብ ነው በለኝ። አይዞሽ አይዞሽ አይዞሽ፣ በቃ ምን ምንም ማድረግ አይቻልም። ሹፌሩ ፍቅረኛው ነበር እንዴ? አጅ ባንዲው ሊገለው በፊት ከሷጋ ፒስ ነበሩ። በፊት ከሷጋ ፍቅረኛ ነበሩ። ግድያ ሙከራ፣ ግድያ ሙከራ በእንዲት ትበቀላለ በቃ ፍቅረኛ ከእንዲህ እያገባሽ ከሆነ እንዲህ አጋጣሚ አግኝተህ መጠቀም ነው። በቃ ሌላ ነገር ምንም የለም። ነቢዩ መሐመድ ከሞቱ በኋላ የመዲና ግዛት አስተዳደር ተብሎ የተሾመው የመጀመሪያ ልጃቸው ማን ይባላል? ማን ይባላል? መልሱን ፖዝ አድርጋችሁ መለሱት። ማን ይባላል? እስቲ አንድ፣ ሁለት፣ ሶስት መልሱን ከነሱ እንስማ። የመዲና ግዛት አስተዳዳሪ ተብሎ የተሾመ የመጀመሪያው ልጃቸው ስም ማን ይባላል? አይ ልጃቸው አይደል። አንበሳ አንበሳ አንበሳ አስተዳዳሪ ነበር። ማን ኸሊፋ ከሆነ አቡበክር። እሺ ትክክለኛው መልስ መልሽልኝ ትልቅ ልጅ አልነበራቸው? እሺ አልቻቸዋለሁ። ለማንኛውም ግድ ነው እኮ የታወቀ ነው። በመካ ምድር ላይ ዘምዘም ውሃ የፈለቀላት ሴት ሀጀራክል። ተመልሷል። ባንክ ሂጅራ ከአስራ ሁለቱ የሂጅራ አቆጣጠር ወራት የሀጅ ስነ ስርዓት በየትኛው ወር ይካሄዳል? በዙልሂጃ

ና ሁሉንም ጥያቄ ፖዝ እያደረጋችሁ እንደመለሳችሁ ተስፋ አደርጋለሁ። የሚገርም ነገር ስሙልኝ፣ እኔ የኦርቶዶክስ እምነት ተከታይ ነኝ፣ ነገር ግን የጉርሻ ቤት ተከታይ ስለሆንኩ ሁሉንም ፖስቶች ይከታተላል። እናም ይህ ወንድማችን አሟሟቱ ናቸው አዝኜ ነበር። የማዳን ቅመም ነኝ፣ ከኤምሬትስ እና ከማዳን ጋር በጣም ስለምንግባባ እናወራለን። አባቷ ከሞተ ሁለት ሳምንቱ ነው፣ እንዲሁም ስለዚህ ልጅ አሟሟት ነገርኳት። አባቷ ሞቶ አዝላ ስለነበረ እንዲሁም ልጆች እንዳሉትና እርዳታ እንደሚሹ ነገርኳት። ብዙም ስለማላቅ እኔ አዛን የሚል ነው ብዬ አስረዷትና ኡምራ ሳውዲ ሄዶ እንደተመለሰ ነው ያረፈው አልኳት። ደነኛ ነው፣ ጀነት ነው የሚገባው አለችኝና ለጊዜው ብር አስገቢልኝ፣ በየወሩ አግዛቸዋለሁ እና አካውንት ተቀብያለችኝ እና ከዛ ሀያ አምስት ሺህ አምስት መቶ ብር ለልጆቹ እና ለሚስቱ ገቢ አደረገ። ሺህ ዓመት ኑሩልን እንደዚህ አይነት ቁም ነገር የምሰሩት የማዳም ቅመሞችም ምን ላድርጋችሁ። ንስቴ ወደዚህ ጠጋ በሉ ጠጋ በሉ አንዴ። ምንድን ነህ አንተ? ምንድን ነህ ሰው ነህ ወይስ ምንድን ነህ? ደግሞ አሉ ደግሞ አንዳንዶች ደግሞ ደደቦች ደግሞ አሉ። ስሟቸው ስቲ፣ እነዚህ አብረሽ እንኳን ብር ልብ ይገባዋል

እንኳን ገንዘቧን ኩላሊቷም ልሰጥ ነው ምናምን። አሪፍ ነው፣ ቀጥይበት፣ ቀጥይበት። በስድስተኛ ደረጃ ይህ ችግር ከመፈጠሩ በፊት አስቀድማችሁ ከሀገር ብትወጣ እንደዚህ ብትሆኑ ስትሉን ስመክሩን የነበራችሁ በአካል የምታውቁን ሙስሊሞች በተለይም አባሽ ሙስሊሞች ችግሩ ከተፈጠረ በኋላ ደግሞ አንዳንድ ነገሮችን በማመቻቸት ምን ማድረግ እንዳለብን ስጠቁሙን የነበራችሁ አገር ወዳድ የሆናችሁ ሙስሊሞችን እናመሰግናለን ማለት ነው። የጽንፈኛው ገንዘብ እየለቀመ ለማረድ የሚያነሳሳው ክንፍ እንዳለ ሁሉ በተቃራኒው ደግሞ ለኛ ሽፋን ሲሰጡት የነበሩና ከዛው መረጃ እየሰበሰቡ ከነሱ ምን እየተካሄደ እንደሆነ ሲነግሩ ነበረ። አስቀድሞም ይህንኛው ከመከሰቱ በፊት ዋትስአፕ ላይም ገንዘብ ሰብስበው ነበረ እኔን ለማስገደል እና ታስታውሳችሁ፣ ፒያሳ ላይ ፎቶ የለቀኩላቸው አራዳ ጊዮርጊስ ቁጭ ብዬ ቤተክርስቲያኖስ ፎቶ የለቀኩላቸው። አይ እኔን የሚጠብቀኝ እግዚአብሔር ነው። እናንተ ገንዘብ ስለሰበሰባችሁ አገሉንም ሽልቁ ለሽልቁ መሄዱ በድብቅ ለማስገደል ተሞክሮ ነበረ። ይሄንን መረጃ አውጥተው የሰጡን ሙስሊሞች ናቸው። ይሄንን የረዱን ጤናማ ሙስሊሞች፣ በግድያ የማያምኑ ሐባሾቹ ከነኚዎቹ የተለዩ ናቸው። እነሱን ልናመሰግናቸው እንወዳለን። አህባሾቹ እያልክ ሙስሊሞች ላይ ፊልም ለመስራት አቁም። ፊልም ሙስሊሞች ላይ በዚህን ሰዓት አትስራ። በቃ ተባኖ ባህል በነቢያችን ላይ ሁሉም ሙስሊም አይደራደርም። አይሰማህም? መስሚያው ጠጥ ነው። አህባሽ ምናምን እያልከ ፈጣሪ የሚጠብቅ ከሆነ ምንድን ነው? ሾሎቆ ለሾሎቆ የሚያስኬደ ቀጥታ ፋይት ለምን ከህዝቡ ጋር አታረግም? እንደዛ አንዴ ፈጣሪያቸው የሞተው ፋይት አርጎ ከአይሁዶች ጋር ፋይት አርጎ ነው የሞተው። እንደዛ ለምን አትሞቱም? አንተም ተሰቅለክ እንደው አራተኛ ትባል ነበር። ኤንዌስ ብዙ አላውራ። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።